ከ10 ሺህ ብር በላይ በጥሬ ገንዘብ መገበያየትም በህግ ያስቀጣል ተባለም። ጃኒ ልታስሩኝ ሳይሆን ፍቅረን ልታሳዩኝ ነው ያመጣችሁኝ ስትልም ተደምጧል። ከአስር ሺህ ብር በላይ በጥሬ ገንዘብ መገበያየትም በህግ ያስቀጣል ተባለም። በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በውጪነት፣ ለተቀባዩ ደግሞ አስተዳደራዊ ቅጣት እንደሚጣልበትም ያደርጋል። የተባለው አዲሱ የገቢ ግብር አዋጅ ሲጸድቅም ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናልም ተብሏልም። ረቂቅ አዋጁ ላይ ሃሳብ ለማዋጣት ከተሳተፉት ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋልም የገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ እንዳሉትም አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብ ታሳቢ አድርጎ ነው ሲሉ ተደምጠዋል በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር በላይ ከበለጠ ትርፍ ብር ለከፋዩ በውጭነት አይያዝም ተብሏል ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳድራዊ ቅጣት እንደሚጣልበትም ተቀምጧል ለምሳሌም 20 ሺ ብር ግብይት በጥሬ ገንዘብ ቢፈጽም ለነጋዴው አስር ሺህ ብር በላይ ያለው በወጪነት አይያዝም። ለተቀባዩ ደግሞ ከአስር ሺህ ብር በላይ ያለው ቀሪ ገንዘብ ማለትም አስር ሺህ ብር እጥፍ ማለት 20 ሺህ ብር ይቀጣል እንደማለት ነው በረቂቅ አዋጁ ላይ የተሳተፉት በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነው በንግድ ስርዓት ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቀድ አዋጁ እየተናበበ እንዲሆንም ጠይቀዋል የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረትም ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለውን ግዴታ በመንግስት መስሪያ ቤቶች በመንግስት የልማት ድርጅቶች በባንኮችና ማይክሮፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላሉ ሌሎች አዋጅ ተፈጻሚ የማይሆንባቸው ግለሰቦች ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ ይሆናል ብለዋል ልታስሩኝ ሳይሆን ፍቅርን ልታሳዩኝ ነው ያመጣችሁኝም። ቲክቶክሯ ጃኒ ገብሬ በአዲስ አበባ ከተማ ተይዛ ወደ ድሬዳዋ ከተወሰደች በኋላ ከዚራ ፖሊስ ጣቢያ ታስራም ቆይታለች። ወጣቷ ለስሪያ ብቃት በቲክቶክ ቀጥታ ስርጭትም ተናግራለች። በተባለው ንግግር ሲሆንም በትናንትናው ዕለት በድሬዳዋ የመጀመሪያ ደረጃ ፍርድ ቤት ቀርባ ፖሊስ ከተከሳሽ ስልክ ጋር ያልሰራናቸው ምርመራዎች ስላሉኝ ተጨማሪ ቀናት ይሰጡኝ በማለት ሰባት ቀን በፍርድ ቤት ተፈቅዶለታል። ለሰኔ 9 2017 ዓ ለመመስረት ተለዋጭ ቀጠሮ ተሰጥቶም ነበርም። ትላንት የድሬዳዋ አስተዳደር አፈ ጉባኤ ክብር ፈቲያ አደን እና ምክትል አፈ ጉባኤ ክብር ከሪማ ሀሊን ጨምሮ ከፍተኛ የአስተዳደር ሴት አመራሮችና እናቶች በተገኙበትም በድሬዳዋ አስተዳደር በህግ ቁጥጥር ስር የነበረችው ጃኒ ገብሬ በትላንትና ሁለት በይቅርታ ተፈታለች። በመድረኩ ላይ ንግግር ያደረገችው ጃኒ ልታስሩኝ ሳይሆን ፍቅረን ልታሳዩኝ ነው ያመጣችሁኝ ስትልም ተደምጣ